አባቴ ወንዶች ካገኙት ጋር ይጋደማሉ ሴቶች ደግሞ ከሚፈልጉት ጋር ግን ችግሩ ምን እንደሆነ ታውቃለህ ወንዶች የፈለጉትን ያገባሉ ሴቶች ደግሞ ያገኙትን ነው የሚያገቡት

እሱ እዛ ጋር ላስቲክ ነገርም ካለ ላስቲክ አምጦልን። ና ይዋስ ገባ። ማን ገለብጠ? ተመልካሽ ረ ና አጨብጭቡለት። ና ተቀበሉልኝ። አያት ወንበሬ እንዴት ናት ወንበሬ? ያበድ ነውሰርቅስ ሰርቅስ ወንበር ነጻዋሪ እንግዲህ ደስ የሚል ቆይታ እያደረግነው ተመልካቾቻችን፣ እንዳያችሁት ነው። ከኢሳምና ከኤክራም ጋር የነበረኝ ቆይታ ይህንን ይመስል ነበር። መጨረሻ ላይ ማስተላለፍ የምትፈልጉት ካለ እድሉ ልስጣችሁ። የለም ካላችሁ ይህንን ዝግጅት ልዘጋው እያሰብኩ ነው አለ ማስተላለፍ የምትፈልጉት እጅጋ፣ መጣታችን ካልቀረ ይችን ነገር አስተላልፈን እንሂድ የምትሉት ካለ ግን ልስጣችሁ። ቴንክ ዩ፣ በጣም እናመሰግናለን ስለጋበዛት። ልታገባት የምትፈልጋት ሴት አንተን የማትወድ ከሆነ ማድረግ ያለብህ አጭር መንገድ አንደኛው ካልወደደች አልወደደችም ነው በቃ እንደ ላስፍታ እን ያመራል። እና ቲክቶክ ላይ አንድ አመት አካባቢ ምናምን ነገር አቁመናል። እና ለምን አቆማችሁ ካላችሁ ጉድ የቀድር ሆነና የታመምኩኝ ረጅም ጊዜ ሁልሙውስጥ ወደ አንድ አመት ገደማ ታመም ያለው እና ምንድን ነው በዚህ ምክንያት ለእኔ ሳይሆን ኢክራምን ስራ አስተውኳትኝ። ያው አብረን ነው የምሰራው ታውቃላችሁ። ኮንተንት ምናምን ከሌላ ሰው ጋር አትነካካም ብዙ ጊዜ እና በቃ ሁለት አመት ሙሉ አልሰራችም ዩትዩብም ቲክቶክም እና ምን አሰብኩኝ፣ ለምን አልክሳትም። በዛ ላይ ደግሞ ብዙ ኮመንቶች አሉ ገና ናት ባይዘጉይ ግን ብዙ ጊዜ እድሜሽ ሄዷል ምናምን፣ ይሄ ዱርያ አይሆንሽም ለመላቴውም ሌላ ሰው ቦታ ታገቢ ምናምን የሚባል ነገሮች አሉ እና ያው ኢትዮጵያ ላይ የጠፋ ነው። ብዙ ነገር ላይ እየጠፋ ነው። በችግር ምናምን በፀብ ምናምን አይደለም። የሆነ ታምሜ ስለነበረ መስራት አልቻልንም ነበር እና አሁን ትንሽዬ ካሳ ከሆናት ብዬ የሆነች ግፍት አዘጋጅቻለሁ እና

ጠንክር ዙቅ ይላል። ጥሩ ድራሽ ስሜቱ ከባድ ነው። እኔ ምንም ለገልጽ አልቻለሁም። አይደለም መኪና። አንተ ግን በቃ ሁሌ ስልክ ላይ ነህ፣ ለእኔ ጊዜ የለህም። ግን እሱዬ ስለወደፊት ሚስት ማወቅ አትፈልግ? እፈልጋለሁ እንጂ አሁንም እኮ እያወራኋት ነው። ይኸው ሜሴጅ ላከች። ለምን ግን አታገቢም? እባክህ የዘንድሮ ወንዶች ለትዳር አይሆኑም። አያቴ በቤት አሉ ላናግረልሽ ደግሞ ሀብታም ናቸው። ይሄን እሳቸውን ባገባ እኮ ለገንዘብ ብላ ነው ያገባቻቸው ምናምን ልትለይ ነው። አይ አይደለም ተረት ተረት መስማት ስለምትወጂ ልሰሚያቸው። ወልሶ ወደ አዲስ አበባ ሙቭ ለማድረግ ወይም ጠቅልለሽ ለመምጣት እንዴት ወሰደሽ? ግቢ ነበርኩኝ እኮ ኖን፣ ስትመላለሽ ነበር የማውቅሽ። ትዝ ይልሻል? ከዛ ከነ ዮኒ ጋር እየኖርሽ ምናምን ያለው ግቢ እያለሽ ነበር። ከዛ ተመረቅሽ እና ነገር ነው ቤት ነው አበባ ነው ቤት ፈልጉልኝ ያልኩ ቪዲዮ ላኩልኝ። ተከራየሁ ሳልመረቅ ነው የተከራየሁት። እዛ አመጣው በቃ። አንቺ ምን ያል ገንዘብ ነበረሽ ማለት ነው? እንዴት ቁርጥ አድርገሽ እንዴት ወሰንሽ? እና መቼስ እዛ መድጋት ትቀመጥ። አዎ፣ አይ ከማንም ሰው ጋር አይሆንም። ሰው የሆነች ስቱዲዮ ነገር ተከራየሁኝ። ብሯም እኮ ብዙ ነበረ። ብዙ ነው። አዎ ብዙ። አንቺ በተማሪ ግን ብዙ ነው። አዎ ብዙ ነበረች። ግን በቃ ያው ስለማቅ እሰራለሁ ብዬ ስለማስብ ተከራየኋት። በጣም በቃ። ጸጥ ጊዜ ያሳልፍኩበት እሷ ቤት ጥምጥን ያለ ኮንዶች አዎ፣ በጣም ሌላ መውጣት ሶስትን በጣም ብዙ ጊዜ አስቤ ነው። ይኸውልሽ፣ በጣም ብዙ ጊዜ ማለት ነው። እኔ እኮ ስጀመርኩ የአዲስ አበባ ሰዎች ለምንድን ነው የምትወጡት? ከቤተሰብ እኮ ነው እንደለም ትወጣው። ልንገርሽ፣ እሺ ወጣት ነው በቃ ፈነደ እና ፈነደ በቃ መዝናናት ፈልጋለሁ። ከዛ እናቴን ማስደበር ጀመርኩና ከዛ ደግሞ ትራንስፖርት የአዲስ አበባ ትራንስፖርት አልገባሽ በቅንድም ሽማል ያልብሽ አልቆመሽ ሰልፉ ቤት ስገባ እንዲያናግሩኝ ነው ማለፈልኩም እ ናም ቢም ገቡ። ከዛ በቃ ከእናቴ ጋ እንደዛ እንትን መባባልም አልፈልግም። ጠዋትም አረፍዳለሁ ደለ ስራ ስራ አለቀኝ ጠዋት ስገባ ማታ ቤት ቤተሰቦች ይማስከፋት ነው። ከዛ በቃ ልውጣ፣ 15 ብር ከሆነ ደሞዝ ልውጣ፣ ብዙ ከሆነ ኧረ አይደለም። ማሽን ወጣሽ ከቤት ኧረ አምስት አመት ነው ያለኝ

መብራቱ አለ ምናምን መስራት ምግብ ቤት ማስተዳደር እና ደብሻለሁ እንጂ ናፈቁኝ። ቤተሰቦች ጠዋት ቁርስ ተሰርቶ የምጠረው ናፈቀኝ ነው እንጂ ከዛ ቀስ ቀስ እያልሽ ትለምጂያለሽ። አይገሳ ኑሮ ይለመዳል። ከዛ በጣም ያስቆፋሽ እንደው ተቀርሽ ያጋጥመኝሽ ብቻዬን ስኖር ማለት ነው ቤቲን ኳኳ፣ እኔ በርሴን ኳኳ አልከፍትም ብዙ ጊዜ ነው። የሆነ ቀን በጣም ተንኳኳ ምንድን ነው ቀበሌ ነው ምናምን ብላ አቋወጡት። እዛስ ምንድን ነው ምናምን ብዬሽ እስከፍትለት የእኔን እንደዚህ እናትሽ የለችም ፊቱ ላይ ዘጋሁት። ሁለተኛ እዚህ ቤት እንዳታንኳኳ ምናምን ብዬሽ ሰው ብቻዬን። አዎ ከፍቶኝ ነበር በከፋ ቀን ታምሜ ነበር። የከፋብንን ቀን እንብለጥ፣ መዳን ነው የሚያዘልቅ። እንታከም፣ እንታረቅ፣ ይቅርታ እንዴት ልብ አስቻለው አንጀትስ